ወድ ቤተሰቦች ለዚች ልጅ ይሄንን ሪካርድ ማለት ነው ወስታችሁ ቲክቶክ መንደር ዳራ በወስቱልኝ ማለት ነው። እና በመጀመሪያ ደረጃ አንቺ ማንነትሽን አስከብሬ ከቀናት መንፈስ ውጪ ቀናት አምና መቀኛ አትሁኚ። በእና አብርሽና በሩታ ደሞ መቅናት ማትቺ ያብርሽና የሩታ እድል ደሞ መቼም ማታገኙ። ምክንያቱም የሰው ልጅ መብቱ ነው የትን ቦታ ሂዶ መደገስ የትን ቦታ ፕሮግራሙ ማድረግ ማለት ነው። እዚህ ጋር አንቺን አሉሽ የወጪ የወጪያሉሽ አልጠየቁሽም አይደል? አብርሽና ሩታ ሰርጋቸው የት ማረግ መብታቸው ነው ማለት ነው። በመጀመሪያ ደረጃ የወለድሽ ፈጣሪ ከላይ የሰውን ፍቅር ይስጥሽ ማለት ነው። አብርሽና ሩታ የሰው ፍቅር፣ የሰው መውደድ ስለሰጣቸው ነው እዚህ ላይ መጥተው የሚዝናኑት ማለት ነው። እኛ ስላናቸው አይደለም ደግሞ፣ ብንላቸውም የእኛን አክብረው ስለመጡ ማለት ነው። በዚህ ራሱ ጀግና ናቸው ማለት ነው። ምክንያቱም ለቤተሰቦቻቸው ሎዴንሳቸው፣ ያላቸውን ክብር እያሳዩ ነው ማለት ነው። በተግባር ስላሳዩ እናንተ ደግሞ ብዙ አወራችሁ፣ ብዙ ተናገራችሁ እና ሳይጠራቸው አቤት አትበሉ። አረ ያልበላችሁን አትከኩ። ከምታኩ ታጠቡ በደንብ አድርጋችሁ ማለት ነው። ሳሙና ከሌለ ሩት የቀራትን የተራረፋትን ሳሙና ትልክላችኋለች። ሎኬሽን ላኩላት እሺ። ምነው እናንተ በአብርሽና በሮታ መነገጃው ናችሁስ? ሌላ ሰው መነገጃ የለም እንዴ? ሌላ ሰው ፎሎ የለም። በፎሎ ፎሎ በምትለቅሙ ሰው አጣችሁ። ውስጣችሁ እየወደዳችሁ ውስጣችሁ እያደነቃችሁ ማለት ነው። ፎሎ ልሰብስብ ብላችሁ የሰውን ስም ለምንድን ነው የምታጠፉት? ሲቀጥል የመዳም ቅመም እያላችሁ ሰውን ደግሞ ከሌላ ነገር አታገናኙ ማለት ነው። እኛ እዚ ጋር የመዳምን ቅመም በግዴታ ይጂ ያናት የለም። ማንም የራሱ ፍላጎት አክብሮ ነው አይደል። አብርሽና የሚወድ የሚያደንቅ ኦዲንሶቹ ግሪሴሪ ፋሚሊዎቹ መሄድ መብታቸው ነው። ምክንያቱም እዚህ ጋር በማንም መብት ልትገቡ አትችሉም እኔ ዛሬ የፈለግኩበት ሊድ የፈለግኩበት ሰው አድንቄ ያንን ደስታውን ልቀበል ካልኩ በእኔ ህይወት እናንተ አያገባችሁም እና እናንተ ስላላችሁኝ አይደለም እዚህ ጋር መታችሁ አንቺ ለእናትሽ ቡና የምትገዥበት ላኪላት ጨው ጊዜላት ድዋት አርግልሽ ጸሎት አርግልሽ ስላላችሁኝ አይደለም የእኔ ማንነቴን ማንም ያውቀው የለም እና በጣም አበዛችሁት። በተለይ ደግሞ የአብርሽ፣ የሩታ፣ የማርኬን ፈቶ እየለጠፋችሁ ማለት አትነግዱ ማለት ነው። በሀይር ነገር ብትነግዱ፣ በጥሩ ነገር በመልካም ነገር እንኳን ብትነግዱ ምንም አይደለም። እና በጣም አበዛችሁት። እውነት በጣም ነው የሚያስጠላው። እንዴ እናንተ አንዱ ሲዘጋባችሁ አንዱ ታመጣላችሁ። እኛ በመሬዳችን እናንተ ምን አገባችሁ? ጠራናችሁ? እስቲ የታክሲ አንድ ሰው የታክሲ ስጠናልን ወይስ አዋጧነን እንዴ? እዚህ ጋር እኮ በራሳችን ህይወት ነው እየተራመድን ያለ ነው። እንዴ አብርሽና ሩታ ወደድን፣ ደስታቸውን መካፈል ግድ ይለናል። በቃ መካፈል ፈለግን። አው ዱባይ የአብርሽና የሩታ ኦዲንስ ነው ኑ ያላቸው ምን ትሆናላችሁ? ምን ታመጣላችሁ? የሚመጣ ነገር የለም። እሺ የሚመጣ ነገር ካለ እስቲ ጀግና ከሆናችሁ አሳዩን። እኒ ምንም ነገር እኮ አታመጡም። ዝም ዝም ብላችሁ እንደ ንፋስ አትንፈሱ ማለት ነው። እውነት ተናግራችሁ ደግሞ ሰውን አታናግሩ። በጣም ይደብራል፣ በጣም ያስጠላል ማለት ነው። ከዚህ ሁሉ እኔ ተናድጃለሁ፣ ተቃጥያለሁ እና ቅናት እንደዚህ አቃጥሎኛል፣ አስክሮኛል ምልሆን ብላችሁ ስለ ራሳችሁ ወታችሁ ብታወሩ ያምርባችኋል። ግን ውስጣችሁ ተቃጥሎ ውስጣችሁ እርር ድብን እያላችሁ ማለት ነው። አንዴ አብርሽን፣ አንዴ ሩታን፣ አንዴ ደግሞ ኦዲየንሶችን፣ አንዴ ደግሞ ያልተባለ ነገር ተባለ እያላችሁ ከምታወሩ ሰውና ሰው ከምተያይዙ ማለት ነው በራሳችሁ በቃ እኔ እና አብርሽ ሩታ እንደዚህ እንደዚህ ነበርን ይቅርታ በቃ ይቅርታ አጥፍተናል ይቅርታ ጠይቃችሁ አብርሽና ሩታ ወዳችሁ ከፈልጋችሁ መሄድ ትችላላችሁ መንገዱ ክፍት ነው ካልፈለጋችሁ ደግሞ አርፋችሁ ቁጭ እንዴ አልበዛም እንዴ እቺ ደግሞ የምትለው የምትናገረው ነገር ለራስሽ መጀመሪያ የራስሽን ቤተሰብ አስከብሪ የራስሽን ማንነት ወተሽ ሚዲያ ላይ የምታወሪው ነገር ለፍሽ ክደኙ አፈሽን ክዳን ፈልጊለት ማለት ነው። መጀመሪያ ራስሽ ተምረሽ ራስሽ ጨዋ ሆነሽ ራስሽ ጥሩ ሆነሽ እኛን ብትመክሪ እንቀበልሻለን። ግን አንቺ ቆሻሻ ወሬ እያወራሽ ማለት ነው መጥፎ ነገር እያወራሽ፣ አብርሽና ሩታን እየሰደብሽ ደግሞ እኛን መምከር አትቺ ማለት ነው። እኛ ድሮም ጀግናነን አሁንም ጀግናነን ማለት ነው። በጀግንነታችን ነው እንደዚህ የደረስነው ለዚህ የደረስነው ማለት ነው። እናንተ ግን ሁሌም እንዳከካችሁ፣ ሁሌም እንደተናደዳችሁ፣ ሁሌም እንደተበሳጫችሁ ትኖራላችሁ እንጂ ምንም አይነት ለውጥ አይገኝም። ምንም ምን በቃ የእናንተ ለውጥ ምንድን ነው? ነጋጠባ ሰውን መዘግዘግ፣ ሰውን መስደብ፣ የሰውን ስጋ መብላት እንደዚህ ሆነ ያልሆነ ዛሬ ያማረባት ለበሰች አጌጠች እንጂ ሌላ ነገር ምንም ነገር። በሰው ልጅ ደግሞ ቅናት በጣም ያስጠላበታል። ከሚደብር በላይ ቅናት ለሰው ልጅ ምንም ነገር የሚያደርግለት የለም። ጥቅኑ ለሰው ልጅ መልካም ነገር ተመኙ ማለት ነው። እየወጣን ጥችሁ እንዳንዳችሁ ይኝኝ አትበሉ እኛ እንደርስባችሁ። እንደ ሰው እኮ በመልካምነት ቢናገር በጥሩ ነገር መጀመሪያ ስለ እራሳችሁ ወቁ፣ እራሳችሁ ምን እንደምትናገሩ ተማሩ። ትምህርት ከወሰዳችሁ በኋላ ለእኛም ትምህርት መስጠት ትችላላችሁ ማለት ነው። እያንዳንድ ሽቁ ወተን በስተጀርባሽ የምታረጊው ነገር ብናቅ ማለት ነው። ከእኛም የባሰ ነገር ነው የምታረጊው። እኛ እንኳን አልሐምዱላ ምንም ነገር እያደረግንም ነገር የለም የፈጸምንም ነገር የለም። በቃ ምንወዳቸው ምናደንቃቸው እህትና ወንድሞቻችን ናቸው። ያገባሉ፣ ደስታቸውን መካፈል አለብን። ተካፈልን። በቃ ሌላ ያረግን ነገር አለ? አልሰረቅን፣ ሰውን አልደበደብን። እናንተ ግን በቃ ከመስረቅም ከሰው በላይ ሰውን ደብድቦ ራሱ ከመገደል በላይ እንደዚህ ቅናት ሊያሳክራችሁ ነው። ቅናት ደግሞ ለሰው ልጅ ጥሩ አይደለም፣ እውነት መልካም አይደለም። በጣም ያስጠላችኋል፣ በጣም ይደብራችኋል። በሰው ህይወት መግባት አትችሉም፣ እናንተ ማለት ነው። ምንም ምንም ነገር ብትሉ እኛ እኛ ይኸው ነው። ሽንፈትን ማናቅ የሩታና የብርሽ ደጋፊዎች ናቸው ማለት ነው። እኛን ደግሞ እንሰብራለን ስትሉ እውነቴ ነው የምላችሁ፣ እናንተ ደግሞ ከላይ ፈጣሪ ይሰብራችኋል፣ አላህ ይሰብራችኋል። ተመለሱ ማለት ነው። መልካምነት ለራስ ነው ማለት ነው። እቺ ዝም በላሽ፣ አፍሽን አትክፈቺ። አንቺ የምትረጂ ከሆነ ለቤተሰብሽ፣ የምትሰጪ ከሆነ ለቤተሰብሽ፣ የምታስተዳድሪ ከሆነ በራስሽ መንገድ ይጂ። እዚህ ጋር ወጥተሽ ለእኛ መምከር አትቺም፣ መምከርም አይጠበቅብሽም። ሲቀጥል የአንቺ ምክር ማንም ይሰማ የለም እና ዝም ብላችሁ ወ ባላገባችሁ ነገር ጥልቅ አትበሉ። እንደ እርጎ ይመስል እርጎ ዝንብ ላይ እንዴት ነው መታት ጥልቅ የምትለው ማለት ነው። እና ያለ ቦታችሁ ያለ ዝንብ መታችሁ ቁጭ አትበሉ ማለት ነው። በቃ ተውን፣ ተፋቱን። እንዲህ ሞዳችን ነው፣ ሰርጋችን ነው። በቃ እንደፈለግን መሆን መብታችን ነው። በሩታና በአብሬ ሰርግ ማለት ነው። የሚከለክለን የለም። ማንም አይከለክለንም። የምንቀር መስላችሁ ነው የምትለፉት። አትልፏል